በመጀመሪያ በዚህ የተገኛችሁ የተለያየ ሚዲያ ውስጥ የምትገኙ ሰራተኞች፣ አገልጋዮች ሁላችሁንም በጌታ በኢየሱስ ክርስቶስ ስም እንኳን ደህና መጣችሁ ለማለት እፈልጋለሁ። እንግዲህ ዛሬ የተገናኘነው በቅርብ ጊዜ የሚመረቀው የእግዚአብሔር ክብር በሚል ርዕስ የተጻፈው የጻፍኩት መጽሐፍ ነው እና በዚህ ምክንያት ነው የተገናኘ ነው። አጭር ገለጻ ስለ መጽሐፉ ምን እንደሆነ በውስጡ ያለው እሰጣችኋለሁ። በመጀመሪያ በመጽሐፉ ላይ እንደምታዩት ከሽፋኑ ብጀምር ምን አለ? ታቦት አለ። ከታቦቱ ከፍ ብሎ ደግሞ መስቀል አለ። ይህን ሁለት ነገር እናያለን። ሁለቱም ሪፕሬዘንት የሚያደርጉት የእግዚአብሔርን ክብር ነው። በብሉ ኪዳን ታቦት ማለት በቃ የእግዚአብሔር ክብር ነው። ካቦድ ይሉታል በዕብራይስጥ። እና እስራኤላውያን ስለ ታቦቱ የነበራቸውን በጣም ከፍተኛ ነበር እና ታቦቱ አብሮ ከእኛ ጋር ካለ የእግዚአብሔር ክብር አለ ብለው ያምኑ ነበረ። ወደ አዲስ ኪዳን ግን ስንመጣ ለእኛ ሁሉን አጠቃሎ የእግዚአብሔር ክብር የሆነው ኢየሱስ ክርስቶስ ነው። መስቀሉ የሚገልጸው የሚወክለው ሪፕሬዘንት የሚያደርገው ያንን ነው። ስለ መጽሐፉ ውስጣዊ ጉዳይ ስንመለከት መጽሐፉ አስር ምዕራፎች ያሉት ሶስት መቶ አስር ገጽ የተጠቃለለ ነው። በእነዚህ ሶስት መቶ አስር ገጾች ውስጥ ያለው ነገር የሰነ መለኮት ትምህርትን ስለ እግዚአብሔር ክብር ለመስጠት አይደለም ዋናው አማኙ አንባቢው ከእግዚአብሔር ክብር ጋር እንዲገናኝ፣ ሁለተኛ ደግሞ በይበልጥ የእግዚአብሔርን ክብር ምን እንደሆነ ትርጉሙ እንዲረዳው እንዲያውቀው ከዛም በኋላ ደግሞ ጥማት አድሮበት የእግዚአብሔርን ክብር ለማየት በእግዚአብሔር ክብር ውስጥ ለመኖር ሁልጊዜ ጊዜ ናፍቆ ጥማት እንዲፈጥርበት ነው የተጻፈው እና አንዳንድ የግል ልምምዶች የንምዛውስጥ ገልጫለሁ ብዙዎቹ ከህይወት ጋር የተያያዙ ላይፍ አፕሊኬሽን ናቸው እና ያነበቡትም ሰዎች የገመገሙትም ሰዎች እጅግ ተደስተውበታል። ወደፊትም ደግሞ የሚያነቡት እጅግ ይደስቱበታል ብዬ አምናለሁኝ። እግዚአብሔር የተመሰገነ ይሁን እና ከዛም ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን በመሄድ በብሉይ ኪዳን ውስጥ የምናገኛቸውን አንዳንድ አንኳር የሆኑ ሀሳቦች ስለ እግዚአብሔር ክብር ያሉትን በመግለጽ በማብራራት ከህይወታችን ጋር እንዴት እንደሚዛመድ ለመግለጽ ነው። ከዛ ግን በተረፈ ደግሞ ጌታችን ኢየሱስ ክርስቶስ የእግዚአብሔር ክብር ከመወለዱ እስከ ዕርገቱ ድረስ እስከ ዳግም ምጽአቱ በእግዚአብሔር ክብር የተሞላ መሆኑን በሰፊው ያብራራል እና እንግዲህ የመጽሐፉ አጠቃላይ ሀሳብ አጠቃላይ ሀሳብ በጥቅሉ ይህንን ይመስላል። አጠቃላይ የመጽሐፉን መረጃ ደምን ዓላማ እንደተጻፈ ነግረውናል። እና እንግዲህ ሁላችንም እንደምናውቀው ፓስተር ዳንኤል መኮንን ላለፉት ሀምሳ አምስት ዓመታት በአገልግሎት ዙሪያ የተለያዩ ቦታዎች ሄዶ አገልግሏል። በተለይም ደግሞ ሁላችንም እንደምናስታውሰው በዚህ በሀገር ውስጥ በኦሎምፒያ መሰረተ ክርስቶስ፣ እንደዚሁም ደግሞ በጅማ ሕይወት ብርሃን በሀገር ውስጥ በተለያዩ ቦታዎች ላይ የጀማ ወንጌል ስብከቶችን በማድረግ ከመጽሐፉ ጋር በተያያዘ ሁኔታ በእውነትም የእግዚአብሔር ክብር የሚገለጥባቸው ትልልቅ መድረኮች ላይ ሲያገለግል፣ በዚህም አገልግሎቱ ደግሞ የእግዚአብሔር ነገር እየታየ ብዙዎች ወደ እግዚአብሔር መንግስት የመጡበት አገልግሎት እንደሆነ ሁላችንም የምናውቀው ነው። በሀገር ውስጥ ብቻ አይደለም፣ በተለያዩ ክፍለ ዓለማትም በአሜሪካ በአውሮፓ፣ እንደዚሁም በካናዳ እግዚአብሔርን በታማኝነት በቅንነት በማገልገል እስካሁን ድረስ እንግዲህ ጌታ ረድቶት እያገለገለ ምሳሌ የሆነ መንፈሳዊ አባታችን ነው። እንግዲህ ዛሬ ደግሞ ይህንን መጽሐፍ ሲያበረክትልን ይህ መጽሐፍ ለቤተ ክርስቲያን የሕንፃ ግንባታ የተሰጠ መሆኑ ደግሞ ለየት ያደርገዋል እና ለአዲሱም ትውልድ ትልቅ ምሳሌ ይሆናል ብለን እናስባለን በተለይ በዘመናችን ትክክለኛውን የእግዚአብሔር ክብር ለመረዳት እንደ ፓስተር ዳንኤል ካሉ ሰዎች መስማት ትልቅ እድል ማግኘት ነው ብዬ አስባለሁ። ስለዚህ ይህንኑ ላውንች ለማድረግ ነው ዛሬ እዚህ የተገኘ ነው። አመሰግናለሁ። እሺ፣ እኔም እነሱ እንዳደረጉት ሁሉ ይሄንን የእግዚአብሔር ክብር የኪዳኑ ታቦት የሚለውን መጽሐፍ ጋዜጣዊ መግለጫ ለመዘገብ እዚህ የተገኛችሁ ቅዱሳን አገልጋዮች ሁሉ እግዚአብሔር አምላክ ይባርካችሁ ማለት ፈልጋለሁ። እኔ ስለ ምርቃት ፕሮግራሙና በዛ ጊዜ ስለሚካሄዱት ነገሮች ነው ትንሽ ለማንሳት የምፈልገውና ይሄ ስለ እግዚአብሔር ክብር በመንፈሳዊ አባታችን በፓስተር ዳንኤል መኮንን የተጻፈው መጽሐፍ ሰኔ ሁለት ቀን የፊታችን ሰኞ ሰኔ ሁለት ቀን በአዷ መታሰቢያ ሙዚየም ይመረቃል ማለት ነው። እና የመጽሐፉ ምርቃት ፕሮግራም የሚጀምረው ሻርፕ 11 ሰዓት ነው። ከ11 ሰዓት እስከ 11 ሰዓት ተኩል የአንድነትና የሪፍሬሽመንት ጊዜ ካደረግን በኋላ ከ11 ሰዓት ተኩል ጀምሮ የአምልኮ ጊዜ፣ የቃል ጊዜ፣ ስለ መጽሐፉ ዳሰሳ የሚደረግበት ጊዜና የተለያዩ መርሃ ግብሮች በዛ ቀን ይካሄዳሉ ማለት ነው እና ይሄ መጽሐፍ ሁለት ጥቅም አለው። አንደኛው ያን ቀን ስናስመርቅ ያለው ጥቅም አንደኛው አዲሱ ትውልድ ስለ እግዚአብሔር ክብር የበለጠ መረዳት እንዲኖረው በዘመናችን አሁን ላይ እየተቀዛቀዘ የእግዚአብሔርን ክብር የመፈለግ ነገር ላይ በወጣቱ ትውልድ በአዲሱ ትውልድ ላይ እንደገና እንዲጭር ለቤተ ክርስቲያን የእግዚአብሔር ክብር ምን ያህል አስፈላጊ እንደሆነ ይህንን መጽሐፍ ሲገዙ፣ በዚህ መንፈሳዊ ሕይወታቸውን ይመግቡበታል። ከዛ ባለፈም ፓስተር ዳንኤል ይህንን መጽሐፍ በዚህ በአዋሬ ወንጌል ብርሃን ለሚሰራው የአምልኮ አዳራሽና ሁለገብ ህንጻ ማሰሪያ እንዲሆን የሽያጩን ገቢ ሙሉ ለሙሉ ለቤተ ክርስቲያኒቷ ነው የሰጡት ማለት ነው። እና ቅዱሳን ይህንን መጽሐፍ የዛን ቀን መጥተው ሲያስመርቁ መንፈሳዊ ህይወታቸውን ስለ እግዚአብሔር ክብር ረጅም ዓመት እውቀት፣ ልምድ፣ አገልግሎት ካላቸው ሰው የ55 ዓመት አገልግሎታቸውን በመጽሐፍ በዚህ ውስጥ ያገኛሉ እንደገና በዚህ የሚሰራውን የህንፃ ስራ ይደግፋሉ ማለት ነውና ሁላችሁ ይህንን የምትከታተሉ፣ በዛን ቀን በሰኔ 2 2017 በአድዋ መታሰቢያ ሙዚየም ከ11 ሰዓት ጀምሮ ተገኝታችሁ የደስታችን ተካፋይ እንድትሆኑ የፓስተርን የአባታችንን መጽሐፍ አብራችሁ ከእኛ ጋር እንድትመርቁ ጥሪ እናደርጋለን ማለት ነው። እግዚአብሔር ይባርካችሁ።